ኑሮ ካሉት መቃብር ይሞቃል ማለት አሁን ነው። እንደምታዩቸው ሄርሜላና አብርሽ አስሮ ታስሮ ታስሮ የኖረ ከዛ አሁን የተፈታ ጥጃ መስሏል። እና ሜዳውም፣ ወንዙም፣ ሸንተረሩም፣ ከተማውም ምኑም ሊበቃቸው አልቻለም። በደስታ እየቦረቁ ይገኛሉ ማለት ነው። ማንም ተቆጣጣሪ ተቆጪ የላቸውም። አብርሽ ያው የሚያግደው የሚገድበው ትዳሩ ነበረ ወይ ደግሞ የሚይዘው ትዳሩ ነበረ። አሁን ላይ ግን ከትዳሩ ውጭ መሆኑን አረጋግጧል። ሄርሜላም ይህንን ክፍተት ተጠቅማ ለጊዜው ደስተኛ እያደረገችው ትገኛለች እና ጫካ ይዛው ገብታለች። በአጭሩ ሸፍተዋል ሁለቱም። ና ይሄ ቪዲዮዎቻቸው እንግዲህ ሄርሜላን በጣም አስደስቷታል። አብርሽም ለጊዜውም ቢሆን ከላይ ከላይ ፈገግ እያለ ይገኛል ና ተመልካቾች በጣም የገረሙኝ ሰዎች አሉ ና ሄርሜላን በጣም እያበረታቱ እያደነቋት ነው የሚገኙት። ለምን ሩታ ከሩታ ወሰድሽው፣ ከሩታ ቀማሹ፣ ቀማሻት አንቺ አሸናፊ ሆንሽ፣ በቃ ደስታን የሰጠሽ አንቺ ነሽ፣ ከአብሽ ጋር መሆን ያለበት እሱ ነው እያላችሁም በጣም ሄርሜላን ስትደግፉ ያየዋችሁ ልጆች አላችሁ ና ለእናንተም በደንብ እስከ ጥግ ድረስ መልስ ልመልስላችሁ ነው የመጣውትኝ። ሌላኛው ደግሞ እንግዲህ ሩታን መጀመሪያም ለዩቲዩብ ብሎ እንደተገናኙና ና ይህ ትዳር ምንም ምያዣም መጨበጫም እንዳልነበረው አሁንም መለያየታቸው ምንም ብርቅ እንዳልሆነም ብዙዎቻችሁም እየተናገራችሁ ትገኛላችሁ። እንዲሁም ደግሞ የሩታ መጎዳት ብዙዎቹ እኔ ተስፋ አልቆርጥም። የእውነት ለመናገር ይውላችሁ ብዙ ነገሮችን ዛሬ አወራችኋለሁ ነገራችኋለሁ። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች ብያላችሁ፣ በሰላማችሁ ይብዛ። እንግዲህ እኛ ሰፈር ሰሞኑን መብራት ጠፋ ሄዳ እያለ ነው። በዚህ ሰዓት እንግዲህ ጨለማ ነው፣ እኛ ጋር አንድ ሰዓት ሆኗል ኦልሬዲ በኢትዮጵያ ሰዓት ማለት ነው። ይህንን ቪዲዮ ሪከርድ እያደረኩኝ ጨለማ ውስጥኝ ነው ሪከርድ ማድረግላችሁና አንድ ቪዲዮ ዞር ዞር ስል ቲክታክ ላይ ይቼ የነበረ ና ሄርሜላ ከአብርሽ ጋር ቪዲዮ እየሰራች ትገኛለች። በአጭሩ ጉራጌ ውስጥ ወይ ደግሞ ጉራጌ አካባቢ ሄደዋል ና የመስቀል በዓልን ለማክበር እንደምታዩት፣ ትናንትና በጣም ሰብሰብ ብሎ በአንድ ቤት ውስጥ ሆነው በሮታ ቤተሰቦች በማለት በሄርሜላ ቤተሰቦች ቤት በጣም ደስ በሚል ሁኔታ እንግዲህ አንድ ላይ ተሰብስበው በሬ አርደው በሬ ጥለው ዓለም ዘጠኝ ሆና ነበረ እየ እውነት ለመናገር ና ሩታማ አልነበረችም ብዙዎቹ ተገኝቷል ሩታ ግን አልነበረችም። እና ስለ አብርሽ እና ሩታ ትዳር ሳወራላችሁ ሄርሜላ እና አብርሽ ያው እውነት ለመናገር ለጊዜው በጣም ደስተኛ ሆነዋል። እየተሰረቀ በነገራችን የሚበላ ነገር ይጣፍጣል፣ ወይም ደግሞ በድብቅ ወይ ደግሞ ያልሰለቻችሁት ሰው ከሩታ ጋር ምንድ ነበር? በፍቅር የከነፉት ከሩታ ጋር እንዲህ ነበር በፍቅር ብድ ያሉትና የዛሬ ነው ያደርገውና ሄርሜላውን የሰው ትዳር ይዛ፣ የሰው ኑሮ አፍርሳ፣ የሰው ሕይወት በጥብጣ የእውነት ለመናገር ማለት ነው እግዚአብሔር ምስክሬን እች ልጅ ለነፍሰ ጡር ሴት ካላሰበች ለሴት በቃ ሴት ልጅ ስታለቅስ ለዛውም በእሷ ምክንያት። በእርግጥ ይውላችሁ ሰው የፈለገውን የወደደውን የመረጠውን ነገር ነው የሚያደርገው። አብርሽ በግድ ተገዶ ከሩታ ጋር ለምን አልሆንም ወይም ደግሞ እንዴትስ ሩታ አስገድዳ የእሷ አላደረገችውም ወይም ደግሞ እንዴት ከሩታ ጋር ሆንክም ብዬ እኔ ልጨቀጭቀውም ልሰድበውም ሊናገረውም አልፈልግም። እንዴት ሩታን ጥለ ሄርሜላ ጋር ሆንክ ብዬ እሪ ይልልበት አልችልም። እኔ አብርሽ ጋር አይደለም ችግሬ ጥፋቴ ሄርሜላ ጋር ነው ችግሬ። ኔ መቶ ፐርሰንት የምነግራችሁ ነገር በዚህ ሰዓት በዚህ ወቅት እንዲሁ ሆዷ ሞልቶ ዘጠኝ ወር የደረሰች ነፍሰጡን ሴት ከባሏ ለይታ ከባሏ ጋር ሸሸገዳሚ ማለቱ ሀገር ጥሎ እስከ መጥፋት አብሮ ጊዜ እስከ ማሳለፍ አብሮ እንደዚህ እስከ መገልፈጥ፣ አብሮ እስከ መተሻሸት የሚያደርስ ነገር ምንስ አይነት ጭንቅላት ቢኖራት ነው? ምንስ አይነት አስተሳሰብ ቢኖራት ነው? ምንስ አይነት የሁለት አመለካከቷ ምን አይነት ቢሆን ነው ብዬ በጣም አዘንኩባት። በእሷ በጣም በጣም ገረመ ደነቀኝና የእጃ ይቀር። በነገራችን ላይ እነዚህ ልጆች ለጊዜው ደስተኛ ሊሆኑ ይችላሉ። እርግጠኛውኝ የምነግራችሁ ነገር ከሩታ በላይ የምታለቅስ ሰው ሄርሜላ ነች። እመኑኝ እመኑኝ፣ ነገ ከነገ ወዲያ ሄርሜላ በአብርሽ ምክንያት ካላለቀሰች ካልታመመች ካልተጎዳች ቱ በቃ እኔ እንዴት ልበላችሁ? ውሸታም በሉኝ፣ ውሸታም በሉኝ። አብርሽና ሩታ ገነት ንጋቱና ባሏ ራሱ ማለት ነው። ከአመታት መለያየት በኋላ እሱም የራሱን ትዳር ኑሮ የራሱን ሕይወት ጀምሮ ከብዙ አመታት በኋላ ተመልሰው አንድ ሆኖ እንደምታዩቸው ድጋሚ ተጋብተው በልጆቻቸው ደስ በሚል ሁኔታ አሳልፈው ልጅ ወልደው አቅፈዋል። እንግዲህ እድሜያቸው ራሱ ልጅ መውለድ የሚያስችላቸው እድሜ ላይ ያሉ አይመስልም ነበር ግን እግዚአብሔር ሲሰጥ አይሰስትምና እነዚህ ልጆች ተመልሰው መገናኘታቸው አይቀርም። የተዋደደ የተፋቀረ ሰው እንዲህ ተለያይቶ አይቀርም። ለዛውም ባሉሻሉሽ ወሬ እነዚህ ልጆች ተለያይቶ አይቀሩምና ሄርሜላ፣ ተንጋለሽ ምትቀሪም አንቺ ነሽ እና ቀንሽን ጠብቂ ነው ልልሽ የምችለው። ፈጣሪ እድሽን ይሰጥሻል። እኛ ዝም ብንል ፈጣሪ እንኳን ዝም አይልሽምና፣ እንዲህ ለጊዜው ደስተኛ የሆንሽ ትመስያለሽ ና አብርሽን በዛም በዚህም በቦሌም በባሌም ብለሽ ሁሉን ነገር ለማሰማመጥ ሞክረሻል። ወንድ ልጅ እንክብካቤ ይፈልጋል። ሩታ ሩታ ስለማንትከባከበው እንኳን ሄደ ላላችሁ ሰዎች መልስ ልመልስላችሁ። በእርግጥ እኔም ተናግሬያለሁ ሩታ ያለውን ነገር ስህተቷን፣ ጥፋቷን እየተናገርኩ ነበረ። ሁሌ ጭቅጭቅ። ሴት ልጅ በቃ መጨቃጨቅ የለባትም፣ ወንዶች ትዳራቸውን እንዲጠሉ ትዳር የሚባለውን ነገር እንዲፈሩ ጭራሽ በቃ አግብተው ልጅ ወልደው ራሱ ወደ ቤት ለመምጣት ራሱ የሚፈሩት የሚያስጠላቸው ቤት ውስጥ የሚኖረው ጭቅጭቅ ነው። በየት ወጣ የትገባ እንደዚህ ያደረክ እንደዚህ ያደረክ ሁሌ ጭቅጭቅ፣ በጣም ያስጠላቸውና ብን ብለው ይጠፋሉ። ውሽማ የሚባለውን ነገር ለመያዝ እንዲገደዱ ይሆናል እና ይሄ ግልጽ ነገር ነው፣ ያለ ነገር ነው፣ ሁሉም ቤት ያለ ነገር ነውና ሴት ልጅ መጨቃጨቅ የለባትም። ሴት ልጅ በዚህ ልክ ከባሏ ጋር ቲካ ቲካ ማለት የለባትም። ዝም ብላ በቃ ትንሽዬ በትንሽ ነገር ምክንያት ነገሩን አስፍታ የሆነ ትልቅ አርጋ አግዝፋ እያየች ከወንድ ጋር መጨቃጨቅ የለባትም። ብዙ ነገር ችለሽ ማለፍ አለብሽ እሩታ ተይ ብዬ። በተለይ ደግሞ በልጁ ምክንያት ሕጻኑ የመጣ ጊዜ አንተ ልጅ ነው ብላ በተናገረችው ንግግር የማይጠፋ የማይሽር ጠባሳ ጥላበት ነው ያለፈችው። እንኳን ለሱ ለእኛም ራሱ ብዙ ነገሮችን እናውቃለን። ግን ያ ሁሉ ነገር አልፎ በይቅርታ ተመልሶ ጥፋቷን አምና ይቅርታ ብላ እንደተጸጸተች እልሃ ገደል ውስጥ እንደከተታት እየተናገረች በዚህ ልክ ከዚህ ልጅ ጋር እንደዚህ አሸሸ ገዳሜ ማለቱ፣ ጫካ ውስጥ መግባቱ ምንም ወይ ሽፍታ ሁኑ በዛው፣ ጸጉራችሁን ያሳድጉ። የአብርሽም ትንሽ ነው የቀረው፣ የእሷ የሚያደገ ነው። ሽፍታ ሁኑና በዛው በቃ ኮብሉሉ፣ መሳሪያ ያዙ ምናምን። ሌላ ምንም አልላችሁም እና ሄርሜላ ለጊዜው ደስተኛ ይኸውልሽ፣ መስሎሻል። ና ፈጣሪ የድሽን ይስጥሽ ነው የምለው። ሌላ ምንም አለ መጥፎ ነገር፣ ክፉ ነገር አልመኝልሽም። ቆንጆ ነሽ፣ ደስ የምትይ ልጅ ነሽ። እስካሁን ከአንድ በትሽ ክፉ ቃል አልወጣም። ግን የምታደርጊያቸው ድርጊቶችሽ ከመጥፎ መጥፎ የሚሰባብር አጥንት ድረስ የሚሰማ አጥንት የሚሰባብር ነገር ነው የምታደርጊው ግን ነገ የድሽን ስለምታገኝ አንቺን ምንም መናገርም ማውራትም አለ አልፈልግም ስለ አንች መጥፎ ነገር መናገር አልፈልግም። እና ብዙዎቻችሁ ደግሞ ጥሩ አደረገ፣ እንኳንም ከእሷ ጋር ሆንክ ሄርሜላ፣ እንኳን በለጥሻት፣ እንኳን ወሰድሽባት እያላችሁ ትገኛላችሁ። እና መድሀኒ አለም እኔ ሌላ ምንም አላችሁም። እና የሩታን ጊዜ ይስጣችሁ፣ የሩታን አይነት ታሪክ ያጋጥማችሁ። ሌላ ምንም ልላችሁ አልችልም። ያኔ ከህይወታ ትማራላችሁ። እንዴት እንደሚያም እንዴት ዋጋ እስኪ ሩታን አስቧት። ስንት መከራ አይታ ዋጋ ከፍላ ስንት ነገር አድርጋ ስንት ነገር ለአንድ ሰው ለአብርሽ ስትል እኮ አንድ ሺህ ነገር ትታ ነው አይደለ ትዳሬን ህይወቴን ብላ የመጣችው። ስለዚህ ይሄ ሰው ለአንድ ነገር ስጥሏ ሲሄድ ምን ያህል እንደሚሰማ ምን ያህል እንደሚሰብር ምን ያህል እንደሚያቆስል ማየት ተስኗችሁ አይደለም። ሩታን ሆን ብላችሁ ለመጉዳት ያደረጋችሁት ነገር ነው እና እሷ በለፋችበት ንብረት እሷ ባቆመችው በትዳር በቅ ፍቅርን ያስተማረችው እራሱ ሩታ ናት። የእውነት ለመናገር ፍቅርን እንኳን በሥርዓቱ በቅጡ የማያቅሰው ነበር፣ ስለ ትዳር የማያቅሰው ነበር። ሩታ ነበረች ሁሉን ነገር ስብስብ አድርጋ ያስተማረች ያሳየችው፣ እና ዛሬ ሁሉ ነገር ሲሰለጥን ጥሏት ሂዷልና ብቻ የእጅ ሁሉም ነገር አይቀርምና አብርሽ እንግዲህ በደስታ እያለቀሰ ይገኛል። ከሄርሜላ ጋር በጣም ጊዜያዊን ደስታን መርጧል። አንዳንዴ አንዳንድ ሰዎች ጊዜያዊ ስሜታቸውን ያስቀድሙና መከራቸውን ሲያዩ መከራ ውስጥ ገብተው ብዙ ነገሮችን ብዙ ችግሮች ውስጥ ሲገቡ እናያለና አብረሽም ጊዜ ደስታን ነው የፈለገው ከሩታ ጋር መስማማትን መግባባትን ሳይሆን፣ በአጭሩ እዚህ ጋር የምታስደስተውን ሴት ነው ምርጫው ያደረገውና ጥሩ ነገር ነው። እስኪ እናያለን፣ እስከ መቼ ደስታችሁ ይሄ ህይወታችሁ ይሄ ኑሯችሁ እንደሚቀጥል ይሄ ፍቅራችሁ ይሄ ፈገግታችሁ እንዴት እንደሚቀጥል የምናየ ይሆናል አብረን ማለት ነውና ሊሄርሜላን በጣም ደግፋችሁ ሩታን በጣም እየጣላችሁ እየጨቆናችሁ ያላችሁ ሰዎች በቃ በእናንተ ታሪክ ደርሶባችሁ እየተነምነው ማለት። እኔ እግዚአብሔርን እምላችሁ የሩታ ጥፋት ጊዜ እርግጥ አድርጌ ተናግሬታለሁ። እንዴት እንዲታረጊ ያለሽ ብዬሽ በተለይ በተለይ በልጁ ምክንያት አብርሽ በጣም ነበር ያሳዘነኝ። በጣም ቅስሙ ነበር የተሰበረው። ለማሳመን ብሎ ዲኤንኤ እንኳን ቢያስመረምር እሷ ዲኤንኤው ውሸት ነው እያላት አስቀይረውበት ውሸት ነው እያላት ምናባ ሌላ ልቷሸኝ ነው ምናምን ብላ ብዙ ነገር ብለዋለች። ያ ነገር እያለ ሰድበናታል፣ ተቆጥታናታል፣ መክረናታል። ግን እንዳንተ ይህን ያል ጨካኝ አይደለችም። እና ወንድ ልጅ በዚህ ልክ ቆራጥና ጨካኝ እንደሆነ በአንተ ነው ያየሁት። እና ለማንኛውም ግን የእውነት ለመናገር ነገ ልጄን ብለ ብትሄድ እኔ በጣም ነው የምስቀው፣ በጣም ነው የሚገርመኝ ምክንያቱም አርግዛ ይሄ ብዙ ሴት ብዙ ነገር ያምራታል። ሴት ልጅ ስታደርግ ዝና ስንት ወራቶች በእንባ በለቅሶ አሳልፋ ነገ ከነገ ከተወለደ በኋላ ልጄ ብለሚያሄደ በጣም ን ያሳፍራል። የእውነት እግዚአብሔር ራሱ ይቅር የሚልህም አይመስለኝም። ና ለማንኛውም ግን ይሄ ደስታችሁ ይሄ ፈገግታችሁ ስለማይቀጠል ቶሎ ቶሎ ተደሰቱና ያብቃ። አብርሽ የወልሽ ልብ ውስጥ ሩታ ነው ያለችው። አንቺ በምንም ሁኔታ በየትኛውም አካባቢ በየትኛውም ስሜት ልትገቢም በልቡ ሊያስቀምጥሽም ሊያስታውስሽም ሊያስብሽም አይችልም። በቃ ለፍተሽ ለፍተሽ ተንጋለሽ ምትቀሪ አንችልም። እግዚአብሔርን ብዬ እነግራችኋለሁ፣ አብርሽና ሩታ ተመልሰው የቱንም ያህል አመት ቢቆይም ተመልሰው እንደሚገናኙ እነግራችኋለሁ። ግን አብረው ሲሆኑ አብርሽ በጣም በከባዱ ዋጋ ይከፍላል። በጣም ትልቅ ዋጋ ይከፍላል። ሄርሜላም እንደዛው። የሄርሜላ መጨረሻ ምነው የምሬ ነው ምላችሁና ሴት ልጅ ለሴት ልጅ የማታዝን ከሆነ ወንድ ልጅማ ስሜቱን ምን ያውቀዋል? መውለድን፣ ማርገዝን ምንም የሚያውቀው ታሪክ የለም አርጎ ከመሄድ ውጭ። የምሬ ነው ምላችሁ። የሚያውቀው ያውቀዋል። ብዙ መልካም ወንዶች አሉ ሁሉ ነገር የሚገባቸው ስለ ሴት ልጅ ወንድ ልጅ። አንዳንዱ ግን አይገባውም። እና ሄርሜላ ይህንን ነገር ሁሉ እያወቅሽ በዚህ ልክ ጨክነሽባት አብርሽን ላንቺ ማረግሽ በዚህ ልክ አንቻውን አሸናፊ ነይ ብለሽ ልታስቢ ትሻለሽ፣ ግን ደግሞ ነገ ዋጋ ትከፍይበታለሽ። ብቻ የኔ ሀሳብ አስተያየት ይህንን ይመስል ነበረ። ለኮማቾችም ልቦና ይስጣችሁ። የእውነት በእናንተ ቢደርስ በዚህ ልክ እንዲጨክናችሁ አትናገሩም ነበር። እየየ እያለቀሳችሁ ሚዲያ ለሚዲያ ነበር የምትዞሩትና ሩታ ዝም ብላ በውስጡ የያዘችው ስንት መከራ እንዳለ ብታቁ፣ በዚህ ልክ ልትፈርዱባት፣ በዚህ ልክ እንዲ ልትጥሏት፣ እንዲ ልታሸማቋት፣ እንዲ ልትጨቁኗት፣ እንዲ ልትሰድባት አትችሉም ነበርና የቱንም ያህል እንኳን ብትጠሏት እንኳን ምንም ምትጠሉበት ምክንያት እሷን ባይኖርም ግን ብትጠሏት እንኳን በዚህ ጊዜ ልታዝኑላት፣ ልትራሩላት ይገባ ነበር። ምክንያቱም ነፍሰ ጡር ሴት ስለሆነች ታሳሳለች። ብቻ ሩታ እግዚአብሔር ይጠብቅሽ ነው የምለው፣ ባለሽበት ጤነኛ ልጅ ወልደሽ ሳሚላለሁ። የእናንተን ሀሳብ አስተያየት አስቀምጦ ስለነበረን ቆይታ አመሰግናለሁ።